ይበል አንድነት ቅድም ስለመጣችሁ ልጅም ሆነ ስለ ወረቀቱ ጽናት ምንም ነገር እንዳትሰማ፣ ግን ወረቀቱ ምንድነ የሚነገርሽን ብቻ ስሚ፣ አትንቀልቀይ። ቅድም ቤት ያስገባሹ ማንን እንደሆነ ብታቂ ኖሮ እንደዚህ አትዝናኝም ነበር። ለማንኛውም ጽናት መስማት የለባት ምንም ነው፣ መስማት የሌለብ መተሻል እንዴ ምንድነው ከሚደልቁ ምምን አንተን

አንድ ፀናት ልትጎጃት እማትችው አንቺ ብቻ ነሽ። ምን ማለት ነው? መቼም ፀናት ልትተዋት አይደለም። እባክሽ ሙሉ ስም ብለሽ አልኩሽ ብቻ እሺ በይ ኪራ። የፀናት ህይወት እኮ ቀልድ አይደለም። እሷ የፈራችው ቀን የደረሰ ይመስለኛል። እንደውም ምን እንዳለችኝ ታቃለ? ኪራ ከረሳኝ መቼም ሰው አልሆንም ነበር ያለችሽ እናትሽ። አንቺ ደግሞ የባሰ ጸጸተኝ። አታብዙ ምን ማለት ነው?

አሁን ለምን እንደፈለግሽ ብቻ በቀጥታ ተናገሪ። ተረጋጋ፣ ትሰምኛለሽ? ከአንቺ ጋር ለአንድ ሰከንድ እንኳን መቀመጥ አልፈልግም። ለምን እንደሆነ ታውቂያለሽ? በጣም ስለምትቀፊ አፈን ዝጋሽ አፈን በከፈትክ ቁጥር የጽናትን ገላ በዛ ልክ ይከፈታል። ይከፍታል ሆንሽ ቤት ከፈለግሽ እኔን አንሽኝና እንደፈለግሽ አድርጌ የእሷን ፎቶ ግን ደለችው ዋ ለዚህም በቅታልኛል። አንቺ ፍቅር ስለማይገባሽ ነው እንጂ ለእሷ ከዚህም በላይ ይገባታል። ምን ላርግልህ? እኔ ቤቲ፣ ላመንኩበት ነገር እስከ ምን ጥግ ድረስ እንደሚሄድ በደንብ ታውቃለህ። ታውቃለህ ክብሬሽን እስከመጣል እንደምትደርሺ በደንብ አውቃለሁ። እሺ፣ አሁን ቤት እንድታስገባኝ እፈልጋለሁ። የት ቤት? ስንት ቤት አለ እኮ። እኔ ነኝ አንቺን ቤት የማስገባው? እሱ ህልምሽ ነው። እሺ፣ እሱ ያንተ ምርጫ። ምን አይነት የተረገምሽ ሴት ነሽ ግን ጸይም። ቀጠን ያልኩ እየደስደስ ያላት ይህ መስፈርትሽን ሬዲዮ ላይ ነገሪያቸውና ያቸውና የባለአምሮትሽን ተውጭበት። ከዚህ በላይ ካወራን በንዴት የማደርገውን ነገር ስለማለቅ አሁን በሂድ ይሻላል። እመኔ ይህን ቀን እንዳትረሳው እግሪን አስመሃለሁ። እሺ፣ ይሄ ደግሞ ቃሌ ነው የተፈጠረ ችግር አለ፣ የተፈጠረ ነገር የለም ግን ውስጥ የሆነ ነገር እንዳለ ይነግረኛል። ኪራ ምንም ሰላም አይደለም፣ እና እሱን ስጠይቀው ምንም ነው መልሱ። ታዲያ ጊዜ ስጫወት እሺ፣ ግን እነዚህ ደስተይን እንኳን አጠጥሜ ሳትጨርስ በአንዴ ሲቀየርብኝ በጣም ከፋኝ። ሰው አሁን እኮ ፍጹም የለም ሁለታችሁን በየራሳችሁ ብዙ ነገር ይገጥማቸዋል እሱ እስከሚያልፍ ደግሞ መታገስ ነው እንጂ እኮ ማንባት ምንም መፍትሄ የለውም እሺ እንደሰበሰበ ነው የሚያውቅሰዋለ ለእኔ ምንም አልነገረኝም እኔ ምንም ማቀው ነገር ቆይ ምን ጀምሮ የሆነ የልጅ እኔ እንጃ ግን እችን ሁለት ሶስት ቀን ልካል ነበር እኔ እኮ ደሞ ታውቂያለሽ ከአንቺ ጋር ጣል ለምናምን ነበር ይመስላል ግን ኪራ ምን እንደሆነ እኔ እንጃ ግን ጽናትን አደራ ብሎኛል ማለት ነው እኔ እንጃ አደራ ወይኔ ኪራ ምን ውስጥ ገብቶ ይሆን

አትጥፊ ቆንጅት፣ ትራለን ያለው ፍቅር አለብች። አንቺ ምራሱ ወገንሽ ይቀር። አንቺ ውሻ ውጪ ከዚህ! አንቺ ደግሞ ፍሽ ዝኪ፣ በሰው ቤት አትንጣጭ። አንተ ምንድነ የምትከተሉ አንድ ነገር ከዚህ በኋላ ዚህ ቤት ነው። አንቺ ከፊት አስረዳት ትችላለህ። የቤት ነኪ ነው ፍቅር ተመልሷል። አንቺ ጨካኝ አፍሽን ዝጊ፣ በቃችሁ። ይህ ቤት የኔ ቤት ማደል። ስለዚህ ከዚህ በኋላ ቤት ሲኖር ትሮ አለቀ። አዳሜ ከዚህ ቤት ሰውጣ ጨምጫሽ ነበረ፣ ግን ደግሞ ተመልሽ እንደምመጣ ተናግሬ ነበር። እኔ አንድ ነገር ልንገርሽ ከእሱ

አንድ ጊዜ ሳያይ አንድ ጊዜ ደግሞ ሲያይ እና ይህ አባባል አሁን ላይ እኔ ላይ እየሰራ ይመስለኛል። ኪራ ማመኔ ደጋግሞ ሰባበረኝ። ተነሳው ስል እንደ ብርጭቆ ሰባብሮ ጣለኝ። አሁንም ቢሆን በራሴ በጣም ነው የምናደደው። በዚህ ጊዜ እንዴት በኪራ ላይ ያለኝ እምነት ቅንጣት ታህል እንኳን አልቀነሰም። በጣም ገርሞኛል። አሁን እንደዚህ ብዬ ለሰው ባማክረው አብዳለች ነው እንጂ ሌላ ምንም አልባልም። ቤቲ ግን ምን በትሆ ነው? እንደዛ ህይወቱን ሲኦል ያደረግሽበትን ሴት እጅሽን እየጎተተ ወደ ቤቱ የመለሰሽ ኪራ ምንም ባይለኝም አይኑ ላይ ስብራትን፣ ተስፋ መቁረጥን፣ እኔም በመበደሉ ሀዘንን አንብቤበታለሁ። በአሁኑ ሟት አትበልጭኝም። አምላኪ ሆይ እኔ እንደዚህ እያሰብኩኝ እሱ ቤቴን ፈልጓት ቢሆንስ

እንደው እኛ ዝም ብለን እንጨነቃለን እንጂ እሱ ሁሉንም ነገር ያውቃል። ብቻ ተመስገን ነው። ለማንኛውም ዛሬ ግን ያመሰግንኩበት ተጨማሪ ምክንያት አለኝ። ምንድን ነው እንግዲህ፣ ስንት ቀን የስመጣ ፍራሽ ላይ ኩርምት ብለሽ ነበር የማገኝሽ። ዛሬ ግን ቁጭ ብለሻል። ተመስገን ነው። አንቺ እድለች ምን ይሻልሻል ግን? እኔ እንጃ ምን ትሆኚ ነበር። ምናልባት ምናልባት ምን ይህን አስበጎደኛ አትሆኚ ነበር። አስደነገጥሽኝ፣ እባክሽ ይህን ህይወት ላላ ብለሽ ነው መኖር ያለብሽ። ዙሩን ካከበድሽው ከባድ ይሆናል። እኔማ ህይወትን ስንቴ ላቀላት ሞከርኩኝ ግን አልሆነም። በትልቁ ትሾሚ ስትይ በብዙ ትፈተኛለሽ። ያ የሚሆነው ግን የአንቺን ጠንካራነት ለማረጋገጥ ነው። እሺ የኔ መካሪ ጓደኛ፣ ለማንኛውም ግን እነዚህ ንግግሮች የካሜራ ውስጥ ቢገቡ አንደርኔ የተሰጣቸው ነበር። ተቀልሽ እረ በለው እና የሚገርምሽ አሁን ባትሪ ሊዘጋብሽ ያንቺ እንደሆነ አንዴ ፉል ብሎ አልጎል ብሏል ወይ ምንም እኳ አልሰራው ወይ፣ በቃ ሽንኩርት ለምን ሽሮ ሰራልሻል። እሺ ጽዬ አደራ ባትሪ ሎ እያለን ነው እሺ ጽናት

ላባከን ክብኝ ለእያንዳንዷ ሰዓታትና ጊዜያት ዋጋ ላስከፍልህ። በሴት ልጅ እድሜ መጫወት ምን ያክል ዋጋ እንደሚያስከፍል ላሳይህ ነው የመጣሁት። እሺ አንቺ ሴጣን የሚቀናብሽ ሴትዮ፣ ይኸውልሽ፣ እኔን እንደፈለግሽ ማድረግ ትቻለሽ፣ ጽናትን ግን አንድ ነገር አድርጋታለሁ ብት፣ ይኸውልሽ በዚህ እጄ ትቦሽም ብዬ ነው የምደፋሽ። በቃ አሁንም የምፈራ ነው እንደሚመስልህ? ድሮ ዝም የምልህ እንዳላጣ ስለመፈራ ብቻ ነበር። አሁን ግን አፍህን እኔ ላይ እንድትከፍት አልፈቅድልህም። ደሞ ትሰማኛለህ። ጽናትንም ቢሆን መቼም አልተዋትም። እሷ ናት ፍቅሬን ገደል የከተተችው ይሄን ሁላ መሥዋዕትነት እንድከፍል ያደረገችኝ። ስለዚህ መቼም ቢሆን አልተዋትም። ወንድ ልጅ ያደርጋል እንጂ አይወራምሽ። እሱን አሳይሻለሁ። ትሰማኛለህ? አሁን እግሬን ማሳጅ እንድታደርግልኝ ይፈልጋሉ። ምንድን ያልሽ? ግልጽ አማርኛ ነው። እግሬን ሸኝ። መቼ ሶስተኛ እግር መጨመር የምትፈልጊ ይመስለኛ። ምን ማለት ነው? ግልጽ አማርኛ እሰብር ልሻለሁ ማለት ነው። ምን ትሰሚኛለሽ? እግርሽን ሰብሬ ዶሮ ጠባቂ ነው ሺ የማደርግሽ። ይሄ የውሻ ልጅ እንደዚህ ሆኖ እንኳን እኔ ላይ ይጮህብኛል። ቆይቼ ገረድ፣ ከምግብ ጋር ምን ብታበላው ነው እንደዚህ የልብ ልብ አግኝቶ እኔ ላይ የሚጮህብኝ? እሰራላለሁ። ወይኔ ጽናት ጽናት ሰራልሽ አለው ቤቴ ጠራሽ ቤቴ አቦ ሽጥፋና ቤቴ አትበይኝ አልኩ እቴ ይበኛል እኮ እሺ ይቅርታ ጠራሽኝ እቴ ሞት ይጥራሽና ቆይ ጆሮሽ ይሸቅላል እንዴ አይ ጽናት ስትይ እኮ ተሳስተሽ እንዳይሆን ብዬ ነው ምን ነው አንቺ ሴትዮ ግን ጎዳናሽ ናፈቀሽ እንዴ እንዴ ምን አጠፋው ቤቴ ማለቴ እቴ ሰው የሚልሽን ስሚ ማለት እኮ ትልቅ አማርኛ ነው። ቆይ አንቺ ማን ስለሆንሽ ነው ስሟ እንዲጠራ አልፈልገውን ሰው ስም ጠሪ? እሺ ይቅርታ። ቆይ አንቺ ጭንቅላትሽን ንፍጥ ለማጠራቀም ብቻ ነው እንዴ የምትጠቀሚበት? እዚህ የድስት ጥርግራጊ ምግብ አግኝተሽ ስለተመገብሽ ብቻ ልክ እንደ ሜዳ አህያ ፈስሽን እያንዛረዝሽ ስለተኛሽ ብቻ እንደዛ እንደ ፊኛ የተወጣጠረውን የልጅሽን ጭንቅላት እንዳረሽ ቤቲ፣ የእኔ ሲሆን እሺ፣ ችግር የለውም። ግን በልጅ አንስደሚ ፈጣሪ በሰጠው ነገር እንደ ባዕድ ፍጡራት ዶክተር ጭራሽ መልስ ትመልሺልኛለሽ። ከአንችን ብዙ ደግሞ ሞ ሲወልዱ አይተሻል። ወሬኛ፣ ኧረ ተይ ቤቴ፣ አንችም እኮ ሴት ነሽ የምትወልጂውን አታውቂም። ዝጊ ወደዛ። አይደለም ሰው እንስሳ በወልድ ራሱ ከአንቺ ልጅ መቶ እጥፍ ይሻላል። እሺ እሱ ይቅር ይበልሽ። ምኞት ይደርሳል። ኪጆቺ ገናት ኪጆቺ

ለማሳቅም ስንቱን ነገር ሆንኩ፣ የስንቱን ሰው ፊት አየው፣ ተራምኩ፣ ተጠማሁ፣ ጎዳና ወጣው። ይኸው አሁን ደግሞ ምን እያረቡን፣ እንግዲህ ተመልከት። ግን አምላኪው አደርህ የኔን ጥፋት አይተን ልጄ ህይወት ለማስተካከል ስል የሌላ ሰው ህይወት እያበላሽ ነው ልጄ የምን ልጅ ነው ጽናት መጣች እንዴ አዎ መጣው ሳሎኑ ተቆልፏል ማን የቆለፈው? በእኔ አላቅ ምናልባት እትዬ ትሆን እንዴ እዚህ መጣች እንዴ ቤቲን ለማለት ነው እትዬም ለመባል በቃች። አዎ እንደዛ በይኝ ብላኛለች። እሱን ታዩ። አንቺ ምንሆንሽ ነው የምታለቅሽው? አይ ጽናትዬ፣ እዚህ ምድር ላይ የሚያስለቅስ ነገር ይጠፋል ብለሽ ነው እኮ። ምንሆንሽ ነው በጠዋቱ የምታለቅሽው? አይ ምንም አይደለም። እህቴ ደውላልኝ፣ ልጇን እንዳመመባት እየነገረች ነበር። ውይ፣ አይዞሽ። የልጅ መም እኮ በጣም ከባድ ነው። በጣም በጣም ያማል። በተለይ ደግሞ እናት ስትሆኚ፣ አንቺን ቢያምሽ እኮ ነው የሚሻለው። ለትንሽ ጊዜም ቢሆን ስሜቱን አውቀዋለሁ ልክ አመጠሽ ወልደሻቸው እቅፍሽ ሲገቡ ላንቃሽ እስኪሰነጠቅ ድረስ የጮሾን ራስ ተሽኮ እንዴትና በምን ሁኔታ እንደምታሳድጊያቸው ነው የምታሰቢው። ልጃለሽ እንዴ? እማ እንዴ ይ የምን ልጅ እኔ ረ እኔ በፍጹም የለኝም። አወራርሽ ግን እናት ነው የምትመስዩ ሁልሽ ጥናትዬ ለምን መሰለሽ ለረጅም ጊዜ በሞግዚትነት ስለሰራሁ ባልወልድም ያው የብዙ ልጆች እናት ስለሆንኩ እኮ ነው። አይ ጥሩ ልምድ ነው። አዎ ግን አንቺ ቅድም ትንሽም ቢሆን ልምድ አለኝ ስትን ስማሽ፣ ልጅማ ነበረኝ፣ ግን ምን ያደርጋል ወረደብኝ፣ እንጂ ውይ፣ አይዞሽ። ሊወልዱ ሄዶ ባዶ ቅፍ መመለስ በጣም ያስጠላል። የራስነት ወጉ ራሱ አይደርስሽም አራሳል። እኔ ለሱም አልደረስኩ ገና ሆዴ እንኳን በቅጡ ሳይገፋ ነው፣ ልጄም በመድኃኒት የነጠቁኝ። በስመ አብ ወወልድ ወመንፈስ ቅዱስ፣ ምንድን ነው የምታወሪው? ሰው እኮ በጣም ተጨካክኗል። አሁን ደግሞ ፍቅሬን፣ ህይወቴን ለመንጠቅ ትታገለኛለች። አልገባኝም። ቤቴ ናት። እንደዚህ ያደረገችሽ እንደዚህ በሰላም ስናወራ ቤት መታ ስትቀመጥ ምንም ያላደረገች አትመስልም። ብቻ ኪራን ምን እንዳደረገችው አላውቅም። ፀናት እውነት በጣም ታካሽ ነሽ፣ ሲበዛ። እኔ ግን በልጅ የመታብኝ አንገቷን እንቀርቄ ነው ምገላት። አንቺ ልጅ ሳይኖርሽ እንደዚህ የሆንሽ ቢኖርሽ ማ ማሰብ ነው እንዴ? አው ያው ልጅ እኮ ነው አይደል? እሺ። ግን ኪራስ የት ሄዶ ነው አላውቅም። ብቻ ግን እሳት ጎርሶ ነው የወጣው። እሳተ ጎመራ ቤት አስቀምጦ እንዴት አይለብስም? ቁርስስ በልቶ አልበላም፣ እራትም አልበላም። እኔ ምግቡን እሰራለሁ እሰራለሁ እትዬ ብቻ ነው የምትበላው። ለማንኛውም የእህትሽ ልጅ እግዚአብሔር ይማርልሽ። ምሮ አልተመለሰችም እኮ ሆስፒታል፣ ያው አልመጣችም። እሺ በቃ